የጎጃምን ጥያቄ ለመመለስ አርሲ ላይ መታ የሆነ ነገር መስራት የለብህም። እረፉ እረፉ። የእጃችሁን ታገኛላችሁ። የማይመቱት ልጅ ሲቆጡት ያለቅሳል ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ይታውቃላችሁ፣ ቲክቶከር ተነስቶ እንዲያልሆንም እንዲ ሆኗል ቢለኝ እኔ ሲጀመር አላየውምም አልሰማውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ የተፈጠረ በደል አለ፣ ግፍ አለ፣ አመፅ አለ። አንተ ምን አድርገ ነው ባለማህተሞች የታረዱት? አንተ ምን አድርገ ነው ቄሱ የታረደው? አንተ ምን አድርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገ ነው ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም። እኔ ከዛሬ ስምንት ወር በፊት አንተ ምን አድርገ ነው በሚል ርዕስ አንድ የስብከት አገልግሎት ሰጥቼ ነበር። ይሄ ሀሳብ ነው ወንጀል ሆኖ ፖለቲከኞች፣ ተቃዋሚዎች ለሌላ ነገር ጠምዝዘውት አገሩን ሲረብሹት እና ሲያውቁት የነበረው ማለት ነው። ይሄ ሌላ ግፍ ነው። እስከዛሬ እነዚህ ሰዎች የመጡበትና የተጓዙበት ጎዳና እንዳለ ሆኖ፣ ይህም በተመለከተ የኔን አገልግሎት በተመለከተ ቀናውን መልእክት፣ ለሚፈልጉት ነገር ጠምዝዘውት ህዝብ ማሳዘናቸው፣ ህዝብ ማስቆጣታቸው ራሱን ችሎ ግፍ ነው። ይሄም አጨዳ አለው እያልኳችሁ ነው። አጨዳ አለው፣ ይታጨዳል። የጊዜ ጉዳይ ነው እንጂ ይታጨዳል። መልእክቱ እኔ አመኘበት ያስተላለፍኩት መልእክት ነው። ማስተባብለውም ምክደውም ነገር አይደለም። መልእክቱ የተላለፈው ወንጌል ለሚሰሙ በየጊዜው በስጋ ለተላለፉት ነገር እግዚአብሔርን ፊት ለሚፈልጉ በክርስቶስ ኢየሱስ ደም ለመታጠብ የሚናፍቁ የሚጸጸት ህሊና የሚደነግጥ ልብ ላላቸው ክርስቲያኖች የተላለፈ መልእክት ነው መልእክት ነው። እግረ መንገዱን ግን ለአመፀኞችም አመፀኞች ባይመለሱ ሊጠብቃቸው የሚችለውን መለኮታዊ ቅጣትም አስታኮ ይናገራል። እቺ ኮ ተደርጋ ህዝብ እንዲላቀስባት ወይ ህዝብ እንዲቆጣባት የተላለፈችው መልእክት በጋሻው አለ የተባለው መልእክት ከትኩስ ሬሳ ጋር አስቀምጠው የህዝቡን ወቅታዊ ሁኔታና የስሜት መነሳሳትን ተገናደረጉና ለኮሷት ማለት ነው ድራማው። ሰሞኑን አርሲ አካባቢ የተገደሉትን ሰዎች ወይንም ሞተዋል ተብሎ የተነገረላቸውን ሰዎች አስመልክቶ የኔን ስም ለማጠልሸትና በአገልግሎት መንገዴ ላይ እንቅፋት ለመፍጠር ርቆ የተሄደበት ጉዞን የሚያሳይ ቆንጆ የሰዎች ድርሰት ነው። በዚህ አጋጣሚ በአሪሴ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው፣ እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ኢሰብአዊ ትርጉም እቃወማለሁ። ሻሸመኔን ሜንሽን አርገህ ተናግረሃል እና ያን በተመለከተ ምንድን ነው ያልከው ነገር የሚሉ ቀና ሰዎች ካሉ ለነሱ ደግሜ ይህንን ነገር መናገር እፈልጋለሁ። መጽሐፍት፣ የስብከት ሲዲዎች፣ የዝማሬ ሲዲዎች በበርሜል እኮ ነው የብዙ አገልጋዮችን ማለት ነው ሲዲዮቻቸው የተቃጠሉባቸው አገልጋዮች አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ጭምር እዛ ውስጥ ያሉት ጭምር የወጣ ነው ብቻ አይደለም። የብዙዎቹን በደቡ በቤተክርስቲያን ማይክራፉን ጥሪ ተደርጎ ሕዝብ ሆይ ይዘና ተብሎ ሕዝብ ይዞላቸው አልሄደም። እነሱ ከየሱቁ ገዝተውት ነው እነሱ ከየስርቻው ሰብስበውት ሕዝብማ ዘጠና በመቶ እኮ እኛን ነው የሚቀበለው እኮ አገልግሎታችን የተገለጠ እኮ ነው። እንዲህ ጠቡስ ቀናቱስ ለምን ህዝብ ወደዳቸው፣ ለምን ህዝብ ሰማቸው ብሎ አይደለም። እንግዲህ ያው ሰኔ ላይ ምንድን ነው ያገኘኸው ኑፋቄ? እስኪ በጋሻው የተገኘበት ኑፋቄ የታደሶ ሀሳብ ምንድን ነው ብላችሁ ብትይዟቸው ምንም የሚያመጡት ነገር የለም። ግን ታደሶ ታደሶ የሚለው ያ ምንድነው? ለክፋታቸው ሃይማኖት አለበሱት። ክፋታቸውን ሃይማኖት አለበሱትና ዘመቻ አደረጉ። ሲዲው በዛ ተቃጠለ፣ እዛ ተጀመረ፣ በየሀገሩ በየቦታው እኛ የምንሄድበት ቤተክርስቲያን አይደለም የሚቃጠለው እንደዚህ ሃይምሯቸው የነወረባቸውን አንዳንድ የደብር አለቃ ይዘው በዛ ደብር ብቻ ነው የሚቃጠለው እንጂ በሁሉ ቦታ ተቃጠለ የሚልም የተሳሳተ መረጃ ልሰጣችሁ ፈልጌ አይደለም። አንድ ቦታም ቢሆን ለምን ይቃጠላል? ነው መልክቱ። ለምን ይቃጠላል? ስለዚህ ያንንም በተመለከተ ግፍ ያስከፍላል። ሰው የዘራውን ያንኑ ያጭዳል። እንደ ተቋምም ያስከፍላል ብዬ ያንን መልእክት አስተላለፍኩ። ተበደልን፣ ተጠቃን፣ ይሄ ደረሰብን አትበሉ እንዲህ የምትሉ ሰዎች አንተ ምን አድርገህ ነው? እሺ አባቶች ምን አድርገው ነው? ጥያቄ እኮ ነው። በጥያቄ ሰው የሚከሰሰው በየትኛው ወንጀለኛ መቅጫ ሕግ ነው? እኔ አልደመደምኩ። ዳሾን የሞላኸው እኮ አንተ ነህ። አይ፣ አባቶች ይሄን ስላደረጉ ነው ይሄ የደረሰባቸው ብለህ ትንተና የሰጥኸው በእኔ አፍ የተናገርከው በእኔ አይምሮ ያሰብኩ አንተ ነህ። እንደ ቃል ይሁንልህ ግን እንዳልበደለ ሰው ዘውትር ራስን ማስመሰል ትክክል ስላልሆነ፣ እስኪ ምንድን ነው ያደረግነው ነገር ራሳችንን እንጠይቅ። እኔ ራሴንም መጀመሪያው መልክት ሰዎቹ በታረዱ ሌሊት ነው የተላለፈው። የኔን ድምፅና የኔን ምስል አርጎ የሰዎቹን ሬስ አርጎ የለቀ ማለት ሰው በብዙ ነገር ተወጥሯል። የህይወት ሰልፍ አለ እያንዳንዱ ነገር አለ ማለት ነው። እንዴት ፈጥኖ ይሄ ነገር ተቀናበረ? እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀመሟት ታውቃላችሁ። እኔ እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩህ። ንስሐ ግባ ወንጀል ነው እንዲ እንዲ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ ሀገራቸውን ጥለው የተሰደዱት ምን ይበሉ፣ በአንዳንዶቻችሁ ምክንያት ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም አምነው ሰው የዘራውን ያጭዳል፣ እግዚአብሔር ይህን ያረግም፣ ኢየሱስ ክርስቶስ ይህን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናቸው። አለፍዋለ እናንተ አንዳንዶች ግን መጽሐፍ ቅዱስ እናውቃለን በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዋል፣ ብላችሁ የምትናገሩት ሰዎች እውነታችሁን ነው እውነታችሁን ነው። አይሰራም፣ አይሰራም። በዚህ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 እናንተ ብቻ እችን ሀገር የምትመሯት እናንተ ብቻ ይህን ህዝብ እንደፈለጋችሁ የምትነዱት እናንተ ብቻ የዚች ሀገር ወርቃማ ቁልፍ የጨበጣችሁት የሚመስላችሁ ሰዎች አላችሁ። እናንተ ወደ ጉድጓዶቻችሁ፣ ወደ ዋሻዎቻችሁ መግባት አለባችሁ፣ ሰነፎች። ዝም ያላችሁ ሰዎች ደግሞ ለሀገር የሚጠቅም መጠበብ ያላችሁ እውቀት ያላችሁ ሀሳብ ያላችሁ ሰዎች ድምፃችሁን የምታሰሙበት ሰዓት አሁን ነው። ይሄማ ትክክል አይደለም፣ ይሄማ ልክ አይደለም የምትሉበት ሰዓት አሁን ነው እንጂ አንድ ወገን ብቻ እየጮኸ፣ አንድ ወገን ብቻ የሆነ ነጥብ እያስመዘገበ እንደዚህ አይቀጥልም፣ አይቀጥልም። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ የተፈጠረ በደል አለ፣ ግፍ አለ፣ አመጻ አለ። ግፉ የተፈጸመው በኢትዮጵያውያን ላይ ነው። ግፉን የፈጸሙት ኢትዮጵያውያን ናቸው። ይሄም ሩቅ ሳንድሄድ በ1980ዎቹ በ1980ዎቹ ከዛን ጊዜ ጀምሮ እስካሁን መጠኑ ጨምሮ ቀንሶ ሊሆን ይችላል እንጂ አላቆመም። ግፉ የሚጀመረው ከዛ በፊት ነው። እኔ ግን የማውቀው የዛሬ 25 ዓመት ገደማ ምንም እንኳን ልጆች ብንሆንም አንዳንዱን በአይኖቻችን አይተናል፣ አንዳንዶቹን ከእማኞች አጠገባችን ዛሬም ድረስ ካሉት ሰምተን ተረርተናል፣ አንዳንዱን አንብበናል። እና ይህን ግፍ ለህዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር እፈልጋለሁ። የቤተ ክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ስለማመን እኔ ማለት ነው። ለዚህም ድርጊት መልስ ትሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እን አንድ ቲክቶከር ተነስቶ እንዲ ያልሆንም እንዲህ ሆኗል ቢለኝ እኔ ሲጀመር አላየውምም አልሰማውም።